ይቺን የምናያት ሰማይና ምድርን፣ ሰማያቶችና ምድራቶች ውስጥ ያለውን ነገር ሲፈጥር አላህ ሱብሓነሁ ወተዓላ ወሳኝና አንገብጋቢ የሆነ ነጥብ አለው። ያንን ተግብረንና ያንን በታዘዝንበት መሰረት ኢዘን ወደ አኼራ ከሄድን ትርፋማ እንሆናለን ያንን ችላ ብለን ባዶ እጃችንን ወደ አኺራ ከተሸጋገርን የከሰረ ሰው ተብሎ ሰርተፍኬት የቀያማ ቀን ይሰጣል። ለዚህ አላህ ስብሓነ ወተዓላ በተከበረ ቃሉ ኩሉ ነፍሲን ዛኢቀቱል መውት ይላል። ነፍስ የተባለች በሙሉ ሞትን ትቀምሳለች ይላል። ይቺ ሞት የምትባለዋ እያንዳንዳችን ላይ የተጻፈች ነች። ለእያንዳንዳችን የማትቀር ነች። እያንዳንዳችን ቤት የምትገባ ደጅ ላይ ቁማ የምትጠብቀን የሆነች ነች። የአላህ ነቢይ አለይሂ ሰላቱ ወሰላም ሞተለታቸው በቀረበ ሰዓት ወኢነ ሊልመውት ለሰከራት ይሉ ነበር። የአላህ ነቢይ አለይሂ ሰላቱ ወሰላም ለሞት እንዴት ጭንቀጣላት እንዴት ሕመማላት ይሉ ነበር። ልጃቸው ወያ ከርባ አበታ አለች፣ ወያ አባቴ ጭንቀት። በዚህ ነቢይነታቸው፣ በዚህ አንደበተ ርቱዕነታቸው፣ በዚህ የጅብሪል ጓደኛ መሆናቸው፣ በዚህ አላህን አማና በመሸከማቸው የታገሉት ትግል እንዳለው ሆኖ አባቴ ላይ የመጣው ጭንቀት ከፍተኛ ነው ስትል የአላህ ነቢይ አለይሂ ሰላቱ ወሰላም ላከርበ ቢየቢክ ባደል የውም አሏት። ከዛሬዋ ቀን ጀምሮ በአባትሽ ጭንቀት የሚባል ነገር የለባቸውም። ስጋት ውስጥ አትግቢ። መኖራቸው ጀነተል ፍርዶስ ነው ተብሎ ተመስክሮላቸዋል። የሚለውን ቃል ሰጧት ነቢያችን አለይሂ ሰላቱ ወሰላም። ስለዚህ አባቶቼ ወንድም የአላህ ባሪያዎች ይቺ ቀብር ስንቅ ትፈልጋለች። ይቺ ቀብር ባዶ እጃችን ከገባናት አስጠይ የሆነ ዕቃብና ቅጣት አለበት። የአላህ ነብይ አለይሂ ሰላቱ ወሰላም ሰሃቦቻቸውን መዲና ላይ ቀብሮ ሲያበቁ አሁን ይጠየቃል አሉ ነብዩ አለይሂ ሰላቱ ወሰላም። እነዛ ጠያቂዎች ለጥያቄያቸው

ጃሂልም ይሁን እቺ ሞት የምትባለዋ መራራዋን ነገር መቅመስ የማይቀር ነው አለ አላህ ስብሃነ ወተዓላ። ለዚህ ነው የአላህ ነቢይ ዓለይ ሰላቶ ወሰላም በዚሁ በሞቱበት ጊዜ ትንሽ ሰሃቦች ተደናግጦ ነበረ። የአላህ ነቢይ ለሰሀቦቻቸው ጥሩ የሚናገሩ፣ መልካም የሚውሉ፣ የቸገረውን የሚረዱ፣ የታመመን የሚጠይቁ፣ መንገድ የጠፋው መንገድ የሚያመላክቱ ነቢይ ከመሆናቸውም የተነሳ ነቢዩ አለይሂ ሰላቱ ወሰላም ሲሞቱ ሰሃቦች ትንሽ ተደናግጦ ነበረ። ዑመር ረዲየላሁ ተዓላ አንሁ እንዲህ አይነት መልእክት ወደ እኔ የሚያስተላልፍ አካል ካለ እኔ እርምጃ ከመውሰድ ወደ ኋላ አልልም ብሎ ነበረ። አቡበክር ረዲየላሁ ተዓላ አንሁ ትንሽ ፈቀቅ ብሎ ነበረ። ነቢዩ አለይሂ ሰላቱ ወሰላም ጋር ሲደርስ የአላህ ነቢይ ወደ ሚቀጥለው ሀገር ተሸጋግረዋል። ፊታቸውን ሳመና ከመቅበሩን በፊት ሚንበር ላይ ወጣና

እኛ ላይ ግዴታ ያደረጋት ሞት ስትመጣ ወደ ቀብር ይዘን ለመግባት ያዘጋጀ ነው። ምንድን ነው የሚለው፣ ሂሳብ ማድረግ ያስፈልጋል። ያለፈውን፣ የሚመጣውን፣ ያሳለፍነውን፣ የሚመጣልንን፣ የበላነውን፣ የጠጣነውን፣ የለበስነውን፣ ያሳለፍናቸው ቀናቶችን ኦዲት ማድረግ። ምን ሰርቼባቸው ነው ያለፉት እነዚህ ቀናቶች? ገንዘቤን ለምንድን ነው ወጪ ያደረግኩት? ለወላጆቼ ምንድን ነው ያልኩት? እያንዳንዳችን ሕሳብ ልናደርግ ይገባል። አንድ ጀናዛ አለፈ። ሰሃቦች ይህ ሰው በጎ ሰው ነበረ የኸይር ሥራዎችን አወሱ። የአላህ ነቢይ አለይ ሰላት ወሰላም ወጀበት አሉ፣ ጸደቀች አሉ የአላህ ነቢይ። ሌላኛው መጣ። ሰሃቦች የሚሠራው የነበረውን ፀያፍ ሥራ ሲያወሱ ወጀበት አሉ የአላህ ነቢይ አለይ ሰላት ወሰላም፣ ጸደቀች አሉ። ሰሃቦች ተገረሙና ያ ነቢይ አላህ አለይ ሰላት ወሰላም ምንድን ነው? አንደኛውን በበጎ ስናወሳው ጸደቀች አሉ፣ አንደኛው ደግሞ በመጥፎ ስናወሳው ጸደቀች አሉ። የጸደቀው ምንድን ነው ብሎ ሲጠይቋቸው በበጎ ያነሳችሁ ሰውዬ ጀነት ጸደቀችለት አሉ የአላህ ነቢዩ አለይ ሰላት ወሰላም። በመጥፎ ያነሳችሁ ደግሞ ጀሀነም ጸደቀችለት አሉ ነቢዩ አለይ ሰላት ወሰላም። ስለዚህ ምንድን ነው ያዘጋጀነው ዝግጅት ከመጀመሪያው ለቀብራችን ስንቅ ከሚሆነን አንኳር ከሆነው ነጥብ እንደው

ወልኢንሳ ኢላ ሊያዕቡዱን ይላል። ጅንም ይሁን ሰዎችንም ቢሆን አልፈጠርኳቸውም እኔን እንዲያመልኩኝ ቢሆን እንጂ። አላህ አላህነቱን አውቆ ጠቃሚው፣ ጎጂው በላን መላሽ ቡቃያውን የሚያበቅ አይን የሚሰጥ ጆሮ የሚሰጥ የምንናገርባትን ምናስ የሚሰጥ የምንራመድበትን እግር የሚሰጥ ውስጣችን ላይ ያስገባነውን ነገር ወደ ውጭ ማስወገጃ የሚሰጥ ካልፈለገ የሚይዘው የሆነውን ጌታ ምን ያህል አውቀነዋል የሚለውን ከራሳችን ጋር ሒሳብ ማድረግ ያስፈልጋል። ለምን አላህ ስብሓነሁ ወተዓላ ወማ ኸለቅቱ ልጅን ወል ኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ቢሆን አጋንንቶችን አልፈጠርኳቸውም ይሄ የሚያመልኩ ብኝ እንጂ አብዛኛው ሰው ያምጻል። ወቀሊሉም ምን ዒባዲ አልሸኩር ይላል አላህ ስብሓነሁ ወተዓላ። ከባሪያዎቼ ከፈጠርኳቸው ፍጡሮች መካከል ትንሾቹ ናቸው እኔን የሚያውቁኝ ይላል አላህ ነቢያቶች ሲዋጉ የነበሩት ብዙዎች ናቸው። ነቢያቶችን ለመግደል ሲሞክሩ የነበሩት ብዙዎች ናቸው። የአላህን ቤት ለማፍረስ የሚሞክሩት ብዙዎች ናቸው። ቁርዓንን ለማፍረስና ሀዲስን ለማፍረስ የሚሞክሩ ብዙዎች ናቸው። አላህን የሚያመልኩት ግን ትንሾቹ ናቸው። ስለዚህ ይህ ተውሂድ የሚባለው ነገር ነቢያቶች በአጠቃላይ መስዋዕትነት የከፈሉለት ነው። ጠቃሚውም ጎጂውም አላህ ነው። ህይወትን መስጠት የሚችለው አላህ ነው። ልጅን መስጠት የሚችለው አላህ ነው። ዘርን መስጠት የሚችለው አላህ ነው ማቋረጥም የሚችለው አላሃ ነው። ዝናቡን ማዝለም የሚችለው አላሃ ነው። ይቺን የምንመለከታትን ፀሐይ ከምትወጣበት ቦታ አውጥቶ እንድትገባ የሚያደርጋት አላህ ነው። የምትወጣበትን ቦታ ደግሞ ከልክሎ ከመግቢያዋ ቅያማ ሲቆም እንድትወጣ የሚያደርጋት አላሃ ነው። ይህንን ሁሉ የሚያደርገውን አላህ ምን ያህል አውቀነዋል የሚለውን ከራሳችን ጋር ሂሳብ ማድረግ ያስፈልጋል። ነቢዩላህ ኢብራሂም ለአላህ ዲን መስዋዕትነት የከፈሉ ጣጉታትን ያረገፉ ከአላህ ውጭ የሚመለኩ የነበሩ ነገሮች ላይ እርምጃ የወሰዱ ሰዎቻቸው ተሰብስቦ ማገዶ ሰብስቦ ወጣቶች አብሮ እሳት ላይ ሲወረወሩ አላ ኢብራሂም አላት አላህ አንቺ እሳቱ ወይ ይህንን የተከበሩ ነቢይ እንዳትነኪ አላት አላህ ከለከላት። ይህ ነቢይ ከዕባን ገንብቶ አሁን ሀጅ የምናደርግበት ቦታ ያደረጋችሁ ሰዎች ታውቁታላችሁ። ያላደረጋችሁ ሰዎች አላህ ይወፍቃችሁ። ያንን ቤት ገንብቶ ከጨረሱ በኋላ ወብኒ ወበንያ አንአቡደ አልአስናም አሉ። ተመልከቱ አሁን የምነግራችሁ ስለኔ አይደለም። አሁን የምነግራችሁ ስለ አንድ ሼክ አይደለም። አሁን የምነግራችሁ ስለ አንድ ቁርአን ስለቀራ ሰው አይደለም። ነብዩላህ ኢብራሂም ወጅኑብኒ ወበኒያ አንአቡደ አልአስናም አሉ። ተመልከቱ እኔንም ልጆቼንም ጣጉት ከማምለክ ጠብቀና አሉ። ነብዩ አለይሂ ሰላቱ ወሰለም ምን ሁሉ ነበር አላሁመ ኢኒ አኡዙ ቢካ አን ኡሽሪከ ቢካ ዋነ አለሙ ዋስተግፊሩካ ሊማላ አለሙ ይሉ ነበር ነቢዩ ዓለይሂ ሰላቱ ወሰላም። ይቺን ላኢላሃ ኢለላህ ለማንገስ መካ ላይ እንደምታውቁት አስር አመት ለፉ። ምን ሲሉ ላኢላሃ ኢለላህን አጽኒቁ። ውስጣችሁ ላይ ሀጀር፣ ሸጀር፣ ጨሌ፣ ቆሌ፣ አውገረድ፣ ክታበኛ፣ ሲኒ፣ ቄጤማ ባጣጡ በቀረጡ ጅኒው አውገረዱ ዛሩ የሚባለውን ተዋሉ። ነቢዩ ዓለይሂ ሰላቱ ወሰላም የዛኔ የመካ ሙሽሪኮች ላ ኢላሃ ኢለላህ አምላክ አንድ ብቻ ይላል እንዴ? ኢነ ሃዛ ለሸይኡን ዑጃብ አሉ። በጣም ይገርማል። ስንት ነገር ጊዘ ያልቻ ነው ስንት ነገሩ እንኳን አድርገን ያልቻን ነው። አላህ ብቻ ይላሉ። አዎ ሁሉን ነገር ማድረግ የሚችለው አላህ ነው ሲሏቸው እምቢ አሉ። ከዛ በኋላ ደግሞ አላህ እስኪ ጥያቄን ጠይቃቸው፣ ያ ነቢ ጠይቃቸው፣ ሰማይና ምድሩን ማነው የፈጠረው ብለህ ጠይቃቸው። ጥያቄ ለየቁሉነ አላህ ይላሉ። ታዲያ ይሄንን ካወቃችሁ ለምን አላራዛዳ ወክሽፉ ሱ

አላህ ነው ከአላ የሚያመልጥአለ የለም። ስለዚህ ኢባዳም በሙሉ ለአላህ ማድረግ ያስፈልጋል። አደራችሁን። አሁን እዚህ ጋር ስለ ሰላት ማውራት እንችላለን፣ ስለ ዘካ ማውራት እንችላለን፣ ስለ ጾም ማውራት እንችላለን፣ ስለ ጉርብትና ማውራት እንችላለን፣ ስለ ወላጅ ሀቅ ማውራት እንችላለን፣ ስለ ተለያዩ ነገሮች ማውራት እንችላለን። እነዚህ ነገሮች ፍራማ የሚሆኑት እያንዳንዱ ሰው ቀልቡ ላይ ላኢላህ ኢለላህ ሲያጸድቅ ብቻና ብቻ ነው። ስለዚህ አባት ወንድሞች